ከእሷ በመራቅ ለመናፈቅ መሞከርህን አቁም። ኢግኖር ባደረግካ ቁጥር እየረሳች ነው የምትመጣው። ሴት ልጅ በራካት ቁጥር ያላንተ መኖርን እያስለመድካት ነው። ከራካት ኋላ ምን እንደሚፈጠር ልንገር። ታለቅሳለች፣ ትከፋለች። እንዳለቀሰች የምትቀጥል ከመሰለ ግን ተሳስተሃል። የሆነ ሰዓት ላይ እንባዋ ያቆሟል። ስሜቱን ትለምዷለች፣ ያላንተ መኖርን። በዛ መካከል ህይወቷ ውስጥ አንድ ወንድ ይመጣል፣ እንክብካቤን ይሰጣታል። የምትፈልገውን ፍቅር እያንዳንዱን ይሰጣታል። ፍቅር ምን እንደሆነ በትክክል ያስተምራታል። እንዳንተ እየራቀ በመጉዳት ሳይሆን ቀርቦ በመንከባከብ ይህኔ ቀስ በቀስ ስለአንተ ማሰብ ታቆማለች። ቀስ በቀስ ከህመማ ታገግማለች። ያ ማለት ዴፊኒትሊ ትረሳለች። አንተ አሁንም ስለ እኔ እያሰበች ነው እየፈለገች ነው ብለ ስትቀርብ፣ ተረስተሃል ብራዘር። ስለዚህ ሴት ልጅ በመራቅ ለመናፈቅ መሞከርን አቁም። እሱ የጅል ስራ ነው። ምንም የምታመጣው አዲስ ነገር አይኖር ከመረሳት በቀር። እውነተኛ አፍቃሪ ሴት ምን አይነት ሴት እንደሆነች ታውቃለህ። ችግርን አብረ ለመፍታት ሁሌም ዝግጁ ይሆነች ጌታ ሆይ፣ እድለኛ ነህ ካገኘሃት። አብረን እንፈተዋለን፣ ይሁን፣ አብረን እናልፈዋለን፣ ይምጣ፣ እንጋፈጠዋለን፣ ችግር የለም ብቻህን አይደለህ የምትል ከሆነ ጠበቅ አድርጋት። እንደ እሷ ለእሷ ሆንላት፣ ቦታ ስጣት፣ ተንከባከባት። እችን ሴት ያገኘህበትን ቀን ሁሌ አመስግነው፣ እግዚአብሔር ይባርክልህ። እና የምሬ ነው የምላችሁ፣ በደንብ አዳምጡኝ። የሆነ ሰው ለጥቅም ብሎ እንደቀረባችሁ እንዴት ማወቅ እንደምትችሉ ልንገራችሁ። ከእናንተ የሚጠቀመውን ጥቅም ለተወሰነ ጊዜ አቁሙት። ገንዘብ ነው፣ ከአንቺ ጋር ወሲብ ማድረግ ነው፣ የሆነ ነገር ከእናንተ እየፈለጉ ነው አደል? ያንን ነገር አቆሙት ለተወሰነ ጊዜ፣ ለአንድ ወር ሊሆን ይችላል፣ ለሁለት ሳምንት፣ ለሶስት ሳምንት። ልክ ያንን ነገር ስታቆሙ ጸባያቸው ይቀየራል፣ ይነጫነጫሉ፣ ሌላ ማንነት ይዛሉ፣ ቀስ በቀስ ከእናንተ መራቅ ይጀምራሉ። አስተውሉ፣ ለጥቅም የመጣ ሰው ጥቅሙ የቆመለት መሄዱ አይቀርም። ለጥቅም ከመጡ ያንን ጥቅም ከእናንተ ሲያጡ ያንን ለእነሱ የምታደርጉትን ነገር ስትተዉ ከእናንተ ቀስ በቀስ መራቅ ይጀምራሉ። ያ ነው እናንተን ለጥቅም እንደፈለጉ የሚያሳየው። ስለዚህ እንኳን ሄዱ ጥርግ ይበሉ፣ እንዳይመለሱ አጠገባችሁ እንዳይደርሱ። ይህ ቪዲዮ ለወንድም ለሴትም ይሆናል። ከአንድ ሰው ፍቅር ይዟችሁ አፈቅርሻለሁ ወይንም አፈቅርሃለሁ ብላችሁ ከነገራችሁ በኋላ ጸባያቸው ከተቀየረ እናንተ ላይ የሚለዋወጡ ከሆነ ቴክስት የማይመልሱ ከሆነ ሲደውሉ የማያነሱ ከሆነ እነዚህ ሰዎች የእውነት አይፈልጓችሁም ያ ስለዚህ አታስቸግሯቸው። ነገር ግን ስሜታችሁን ነግራችሁ የሚያወራችሁ ከሆነ ስፔሻሊ ሴት ሆና አፈቅርሻለሁ ካልካት ኋላ አልፈልግህም ብላ ቴክስት የምትመልስልህ ከሆነ የምትደውልልህ የምትደዋወሉ ከሆነ ጸባያ ምንም ካልተቀየረ እድል አለ፣ የምሬ ነው ማለ አንቺም እንደዛው የሚያወራሽ ከሆነ ጊዜ የሚሰጥሽ ከሆነ እድል አለሽ። አንድ ሰው አፍቅራችሁት ጆሮና ጊዜውን ከሰጣችሁ ይፈልጋችኋል ማለት ነው። ስለዚህ ተጠቀሙት፣ አትስነፉ። በተለይ ወንዶች ተጠቀሙት። ሴት ልጅ ጆሮዋን ካገኘ ልቧን ማግኘት ያን ያክል ከባድ አይደለም። እንድታዳምጥ ጊዜ እንድትሰጥ እንድታወራክ ማድረግ ከቻልክ ሌላው በጣም ቀላል ነው። ለወንድም ለሴትም ይሄ ቪዲዮ ይሆናል። በደንብ አዳምጦኝ ሴትን ልጅ ገንዘብ አታስለምዳት። አንተን አንተን እያለች ያለችውን ልጅ በገዛ እጅ ገንዘብ አስለምደ ገንዘብ ገንዘብ እንድትለው መታረጋት። ሴት ከሆንሽ ደግሞ በገዛ እጅሽ ወሲብ እንዳታስለምጂ። አንችን አንችን የሚለውን ልጅ አንዴ ወሲብ ካስለመድሽ ወሲብ ወሲብ ነው የሚለው። ፍቅራችሁ የሚፈርሰው በወሲብ ምክንያት ነው። ቸግሯታል አይደል? አግዛት፣ የሚያስፈልጋትን ነገር በማድረግ አግዛት። ነገር ግን ይሄ ያለ ምክንያት ገንዘብ አትስጣት። በጣም ነው የሚያበላሻት። የምሬን ነው የምልህ። አንቺም እንደዛው ወሲብ ማድረግ ካለባችሁ ጊዜ እየወሰዱ በደንብ አስባችሁበት አድርጉ፣ እንጂ ዘለች ደጋግምሽ የምታደርግ ከሆነ ታስጠይዋለች። ከጊዜ በኋላ ስልችት ይላል። ከጊዜ በኋላ ያችንም ልጅ አንተ በገዛ እጅ ታበላሻለህ። ስለዚህ ወንድ ከሆንክ ፍቅረኛህን ገንዘብ፣ ሴት ከሆንሽ ፍቅረኛሽን ወሲብ እንዳታስለምጁ። እነዚህ ነገሮች ናቸው የብዙ የፍቅር ግንኙነቶች የመበላሸት ምክንያት። ስለዚህ እነዚህን ነገሮችን ከማድረግ ተቆጠቡ። ለሴት ልጅ የመጨረሻው ውርደት ምን እንደሆነ ታውቂያለሽ? ወንድ ልጅ በፍቅር አብረኝ ሁን ብላ መለመኗ። ፍቅር በልመና አይሆንም። ስትለምኝ አዝኖልሽ አብሮች ሊሆን ይችላል፣ አፍቅሮች ግን አይደለም። ከጊዜ በኋላ ያ አዘኔታው ሲያልቅ ጥሎሽ ይሄዳል። በቃ በልመና አይሆን አይለምንም። ወንድ ልጅ ካልፈለገ አልፈለገም ነው። በቃ ሂድ መልካም ይቅጠም ብለሽ አመዝግነሽኝ እንጂ ሽሩሩ በማለት በመለመን በማለቃቀስ ወንድ ልጅ ለማስቀረት እንዳትሞክሪ። ዛሬ እግሩን ልታስቀሪ ትሻለች፣ ልቡ ቀድሞ ስለሄደ ግን ከትንሽ ጊዜ በኋላ እግሩም ልቡን ተከትሎ መሄዱ አይቀርም። ስለዚህ በልመና ወንድ ልጅ የራስሽ ለማድረግ እንዳታስብ። ክብርሽን ጠብቀሽ በሰላም ብትሸኙ ይሻላል። በለመንሽው ቁጥር ዋጋሽ ዝቅ እያለ ይመጣል። ያላንቺ ከሞትም በላይ ሞት ነው፣ በቁም መበስበስ። ማንንም ሰው ቢሆን በልመና አብሮች እንዲሆን እንዲቆይ አታስገድጁ። ሸኚው ሸሪቅ ጠመ እግዚአብሔር ካንተ ጋር ይሁን፣ ስለሰጣይን ፍቅርና ጊዜ አመሰግናለሁ፣ መልካም ህይወት እንጂ እባካቲ ሂድ ምናምን፣ ምንም ያመጣው አዲስ ነገር የለም። አልፈልግሽም፣ አስጠልተሽኛል ብሎ የሄደው ፍቅረኛሽ ዛሬ ላይ ናፍቀሽኛል፣ ያለ አንቺ አልቻልኩም ብሎ ከመጣ ሙሉ ለሙሉ ተስፋሽን፣ እምነትሽን እንዳጥይበት ሄዶ የመጣ ሰው አይታመንም። አምሳ አምሳ ያዥው ተመልሶ ሊሄድም ይችላል፣ በሚል እምነት እንጂ ሙሉ በሙሉ እምነትሽን ካረግሽበት ካረክሽበት ጌታን ነው ምልሽ፣ አወዳደቅሽ አያምርም። ምናልባት የሆነ ነገር ፈልጎ ነው የመጣው አጉል አሰባበር ሰብሮች ነው የሚሄደው። ስለዚህ ሄዶ የመጣ ሰው ላይ ሙሉ ተስፋ አይጣልም። እምነትሽን በልኩ አርጊው፣ ፍቅርሽንም ደስታሽንም በልኩ አርጊው። ከልክ በላይ መቼም ቢሆን ቦታ እንዳሰጭው። ሁሉም ነገር በገደብ ይሁን፣ አስብይበት። የፈለጋችሁ ፈሪ ልትሆኑ ትችላላችሁ። የመጨረሻ ቦቅባቃ ልትሆኑ ትችላላችሁ። ነገር ግን ከአንድ ሰው ፍቅር ከያዛችሁ እራሳችሁ ንገሩ። እየፈራችሁ፣ እየተንቀጠቀጣችሁ እየፈራሽ ምንም ብትሆኝ በቃ አንቺ ንገሪ። ሰውን ፍቅሬ ይንገርልኝ አይባልም። ሂጂ እስቲ ጓደኛዬ እንደማፈቅረው አይባልም። አንተም አታርገው በፍጹም። ስሜታችሁን እራሳችሁ ፍርሃታችሁን ተጋፍጣችሁ ንገሩ። ያ ነው ፍቅርን ጣፋጭ የሚያደርገው። በሰው አታስነግሩ። በጣም የሚያስቀኝ ሰው ምን አይነት ሰው እንደሆነ ታውቃላችሁ? እያወቃችሁ ፋራ አንዳንዴ ትሆናላችሁ። በቃ ምንም የማያውቅ ጅልጅል ያለ ጅላንፎ ትሆናላችሁ። እያወቃችሁ ጅል መሆናችሁን እንደ ፋርነት ተጠቅሞ እራሱን እንደ አራዳ ሊያይ የሚሞክር ሰው ነፍስ ይማር እግዚአብሔርን። የመጨረሻ ስግጥ ያሉ ፋራ እንደሆኑ ለመመልከት ጊዜ ይወስድባቸዋል። ሆም ብለን ፋራ እንደሆነን የገባቸው ቀን እንደነሱ የሚቆጭና የሚጸጸት የለም። የምር አውቀን ነው ሞኝ እየሆንን ያለ ነው። አውቀን ነው ፋራ እየሆንን ያለ ነው። የሐዘን ይዞን ነው እንጂ እንደነሱ ብልጥ ብልጥ መጫወት ከብዶን አይደለም። ብቻ ይመቻቸው። በደንብ አዳምጡኝ እባካችሁ። በህይወታችሁ መጸጸት የማትፈልጉ ከሆነ የሆነ ሰው አንዴ ብቻ አዳምጠኝ፣ አንዴ ብቻ ስማኝ፣ አንዴ ብቻ ላስረዳሽ፣ አንዴ ብቻ አዳምጭኝ እያላችሁ ሲለምናችሁ ንቃችሁ አትለፉ። ፍቅረኛሽ ጥፋት ሰርቶ ወይንም ፍቅረኛ ጥፋት ሰርታ ጥፋቷን ለማስረዳት ያለችበትን ነገር ለመናገር አንዴ ብቻ እያሉ ከሆነ አዳምጧቸው። በቃ ለማዳመጥ አትዘገዩ። ብዙ ሰው የሚጸጸተው በዛ ነገር ነው። አንዴ ምናለ በሰማዋት፣ አንዴ ምናለ ባዳመጥኩት፣ አንዴ እሽ ብዬ ጆሮ በሰጠሁት እያሉ ነው ብዙ ሰዎች እየተጸጸቱ ያሉ እና አንዴ ብቻ ስሚኝ ካለች አንዴ ብቻ ሰምተሽ ተይ በቃ ምናልባት እዛ ነገር ውስጥ መልስ ታገኛለች። አንተም ብትሆን አንዴ ስማኝ ከተባልክ ስማ አንዴ ጊዜያችሁ አያልቅም ይህን ሁሉ ጊዜ አብራችሁ ቆይታችሁ መቼስ አንዴ ማዳመጥ አይከብዳችሁም ስለዚህ አንዴ ብቻ አዳምጭኝ አንዴ ብቻ አዳምጠኝ ከተባላችሁ አዳምጡ ያ የትም አትሄዱም እዛ ጋር ተጣጥፋችሁ አልሰማም ምናምን ብላችሁ ስልክ ዘግታችሁ ነገ ላይ ከመጸጸት በቀር ምንም ምታመጡት አዲስ ነገር የለም